ፎይ አንድ ጥያቄ ልጠይቅህ። አንተ ያገባሃት ሚስትህ ለምሳሌ መውለድ አልቻለችም፣ መውለድ አትችልም። አንተ ደግሞ መውለድ ትፈልጋለህ፣ ልጅ ማግኘት ትፈልጋለህ። እችን ሚስትህን ምን ልታደርጋት ነው? መውለድ አትችልም። ልትፈታት ነው ወይስ ልጅ ማግኘት እየፈለክ ያለ ልጅ ልትኖር ነው? ይሄንን ቪዲዮ በደንብ ሼር፣ ኮፒ ሊንክ። ጥያቄውን እንደሰማችሁት፣ አንተ ሚስት ብንወረና ሚስትህ መካን ብትሆንብህ ምን ታደርጋለህ? መካን ብትሆን ምን ታደርጋለህ የሚል ጥያቄ ጠይቆኛል። እንደ መጽሐፍ ቅዱሳችን መመሪያ መሰረት ለእኛ ምሳሌ አርአያ የሆኑን አሉ፣ ሰው እነሱን እንከተላለን። መጽሐፍ ቅዱስ ፍቺን ስለሚያወግዝ ማለት ነው። ፍቺ የተከለከለ ስለሆነ አንፈታትም። መሀን ነች ብለን አንፈታም። ማስረጃ ሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 6 እስከ 7 አንድ ታሪክ እናገኛለን። ሁለቱም በጌታ ትእዛዝና ህግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቅ ነበሩ። ሁለቱ በጌታ ፊት ምን ያለ ነቀፋ የሚሄዱ ጻድቅ ነበሩ። ኤልዛቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በእድሜያቸው አርጅተው ነበረ። ሁለቱም ስንት ስንቶቹ? ሁለቱ በጌታ ፊት በምን የሚሄዱ ነበር? በጽድቅ የሚሄዱ ነበር። ኤልዛቤጥና ዘካርያስ ማለት ነው። እሷ መካን ስለሆነች አልፈታትም፣ ሌላም አልደረበባትም። እስከ ሽምግልናው፣ እሷም እስክታረጅ አብረው ነበሩ ይለናል። ስለዚህ ለእኛ ምሳሌ ይሆኑናል። ሌላ አልጨመረለም። ዘፍጥረ ምዕራፍ 30 ቁጥር 22 ጀምሮ እግዚአብሔርም ራሄልን አሰበ፣ እግዚአብሔርም ተለመናት፣ ማሕፀኗንም ከፈተላት። ጸነሰችም ወንድ ልጅንም ወለደችና እግዚአብሔር ስድቤን አስወግዷል አለች። ይችላል ራሄል እንደሚታወቀው የይስቅ ሚስት ነች። በስተርጅና ከጊዜ በኋላ የወለደችው አስቀድማ መሀን ነበረች፣ መሀን ነበረች ማለት ነው። መሃን ነብራ ሰዎች ሲሳለቁባ ምን ሲሉ ነበረ? መሃን በመሆኗ ይሳቅ ግን አልፈታትም መሃን ነች ብሎ ነገር ግን እግዚአብሔር ለመነች ልሰጣት። እኛ ምን እናደርጋለን ሚስታችን መሃን ብትሆን ወደ እግዚአብሔር ነው ምንጮ። እግዚአብሔር ከወደደ ከፈቀደ ልጅ ይሰጠናል እንጂ አንፈታትም ማለት ነው። ያንተን እስቲ ንገረን መካን ብትሆን ምንድን ነው የምታደርጉት? አንድ ሚስቱ የእርሱን ፍላጎት ምናልባት ላታሟላለት ትችላለች። ለምሳሌ ቅድም ላይ መግቢያ ላይ ከጠየቁት ጥያቄ እንጀምር። ለምሳሌ ሰውዬው ካገባት በኋላ ሚስቱ በድንገት ብዙ ጊዜም ስለሚከሰት መውለድ ላትችል ትችላለች። በዚህ ሰዓት ኢስላም ያስቀመጠው መፍትሄ አለ። የእናንተ ሃይማኖት ያስቀመጠው መፍትሄ ካለ ትነግሩኛላችሁ። ኢስላም ያስቀመጠው መፍትሄ ምንድን ነው? ሌላ ተጨማሪ ሚስት እንዲያገባ መውለድ የሚፈልግ ከሆነ ይሄ ሰውዬ እንግዲህ ሌላ ተጨማሪ ሚስት ያቺ ሚስቱን እያስተዳደረ በስሩ አድርጎ ማለት ነው ፍቅሩን እየሰጣት ሌላ ተጨማሪ ልጅ የምታመጣለትን ሚስት እንዲያገባ ፈቀደለ። እንዲህ አይነት ክስተት ጊዜ የእናንተ ሃይማኖት ምን አይነት መፍትሄ ነው ያስቀመጠው? ፈተህ ሌላ እንድታገባ ከሆነ የተፈለገው፣ አዎ አሁንም ኢስላም ነው እንጂ ለሴት ልጅ የተጨነቀው። አንተ ሃይማኖት ለሴት ልጅ አልተጨነቀም ማለት ነው። ምክንያቱም ያቺ ፈተህ የለቀካት ማን ሊያስተዳድርላት ነው? ማን ፍቅር ሊሰጣት ነው? ወይስ ያቺ በእናንተ ቤት ሴት አትባል ማን ታያ? መልካም እንደሰማችሁት፣ እንደ እስልምናው ደሞ መሃን ከሆነች መፍትሄ ብለው ያስቀመጡት ምንድነው እሱ በእሷ ላይ መደረብ እሷም መሃን ከሆነች በእሷ ላይ መሰለስ እሷም መሃን ከሆነች በእሷ ላይ አራተኛ ማግባት። ወንዱ ምን ያደርጋል? መደራረብ ማለት ነው። ይሄ መፍትሄ አይደለም። ነብያችሁ ደግሞ መሀን ሴትን አስቀድማ መሃን ከሆነች ማግባት ይቻላል? በስልምና ኖ አታግቡ ነው ያለው። ማስረጃ ሱናን አቢ ዳውድ 250 ላይ ናሬትድ፣ ሚቅባል ኢብን ያስር ማን ካም ቱ ፕሮፌት ኤንድ ሰይድ። አንድ ሰውዬ ወደ ነብዩ መጣና እንዲህ አለ አይሃቭ ፋውንድ ውመን ኦፍ ራንክ ን ቢውቲ በት ዳዝኖት ጊቭ በርዝ ቱ ችልድረን ሹድ አይ ሜሪ ኸር። ወደ ነብዩ መጥቶ አንድ ቆንጆ የሆነች ጥሩ ደረጃ ካላት ቤተሰብ የተገኘች እና ማትወልድ ወይም ልጆች መውለድ ማትችል መሃን የሆነች አይቻለው ላግባት ብሎ ይጠይቀዋል ማለት ነው። ነብዩ የመለሰለት ነው አታግባት። ደግሞ ይመጣል፣ ሁለተኛ ይከለክለዋል። ሶስተኛ ጊዜ ይመጣል ይከለክለዋል። አራት ሶስት ጊዜ ቢመጣም ኖ አታግባት፣ መሃን አታግባ ብሎ ይከለክለዋል ማለት ነው። ምክንያት ምንድን ነው ሲባል፣ መሃን ሴትን እንደምን ስለሚቆጠር ነው እንደ ቤት ውስጥ እንደሚረገጥ ምንጣፍ ይቆጥራታል። እስልምና ማስረጃ ሱናን አቢ ዳውድ 3922 ላይ እንደዚህ ይላል። አቡ ዳውድ ሴድ ኡመር ሜ አላህ ቢ የማት ኢን ሃውስ ኢዝ ቤር ዳን ኤ ዊመን ሁድ አዝ ኖት ቢር ችልድረን በቤት ውስጥ ያለ በእግር የሚረገጥ ምንጣፍ ከማትወልድ መሐን ሴት የተሻለ ነው ይላል። ስለዚህ ምንጣፍ መሐን ከሆነ ሴት ይልቅ የተሻለ ነው እንደ ስልምና። በጣም ያሳዝናል። ይህንን ነው ክብር የሚሉን። አሁን ወንድማችን ያላወቀው ነገር ደግሞ ሌላው ምንድን ነው እሱ መሐን ከሆነ ይደርብባት። መሐን ከሆነች ሶስተኛ ያግባባት። መሐን ከሆነች አራተኛ ያግባባት። አንድም ለዚህ ነው አለ አንተ መሐን ከሆንክስ አንተ መሀን ከሆንክስ እሷ ሁለተኛ፣ ሶስተኛ ማግባት ትችላለች። መካንነት በሁለቱም ላይ በተመሳይ ይከሰታል። ይህ ለዚህ ነው እስልምና የወንዶች ዕድር ነው የምንለው። ወንዶች የጻፉት መጽሐፍ ነው፣ ለወንዶች ወንዶች የጻፉት እንዲመቻቸው አድርገው ሴቶችን መጨቆኛ የጻፉት ነው ምንለው ለዚህ ነው። ይሄ የሚያሳፍር ነው በእውነት በጣም የሚያሸማቅቅ ነው። ሴት ልጅ ማትወልድ ከሆነ በራሷ ያላመጣችሁን መሀንነት አንቺ ማትወልድ ከሆነ ከአንቺ ይልቅ የቤት ውስጥ ምንጣፍ በጫማችን ምንረግጠው ይሻላል፣ ትዳርም ልትይዥ አይገባሽም ማለት በጣም የሚያሳፍር ነው። ሴቶች እንዴት ታዩታላችሁ ይንን?